ሰላም ሰላም፣ እንዴት ናቸው የቲክቶክ ነዋሪዎች፣ አላቸው ሁሉ ሰላም፣ መልካም ይህን ቪዲዮ ስጀምሩ ላይክ፣ ሪፖስት፣ ሼር እንዲሁም ሀሳብ አስተያየታችሁን በመስጠት እንግዲህ የቲክቶክ አዋርድ በኢትዮጵያ ለሶስተኛ ጊዜ ተዘጋጅቶ እጩዎችን አቅርቦልናል። በጣም ብዙ እጩዎች አሉ። ለእኔ ግን ሁለት ሰዎች በጣም በጣም በጣም የልቤ ምርጫዎች ናቸው። ለእናንተ የትኛው እንደሚሆን ባላውቅም፣ ግን ቅስቀሳ ማድረግ ስላለብኝ ማስተር አብነት እና ዶክተር አብይ ዶክተር አብይ አንደኛ፣ ማስተራብነት ሁለተኛ። በስራቸው ለእኔ ሁሉም ሁለቱ ምርጥ ናቸው። ግን የምንሰጠው የራሳቸው ደረጃ የለም። እንደዛ እንዲወጡ ላይ ቅስቀሳ አላድርግ መጥቻለሁ። ውድ ቤተሰቦች ምርጫቸውን እያካሄዳቸው፣ በእርግጥ ምርጫውን መካሄድ የሚችለው ኢትዮጵያ ውስጥ ላላችሁ ብቻ እንደሆነ አውቃለሁ። እኛ ደግሞ በቅስቀሳው አለ። በውጭ በኢትዮጵያ ያላችሁ ደግሞ እነሱ በመምረጥ ውለታ ዋሉልን። ወዳችኋለሁ። ባይ ባይ። አላችሁ ሆይ አለን አለን አለን በሚል በነጠላ ዜማ ብገባላችሁ ነው ዛሬ የሚሻለው፣ መግቢያችን ማ ይሄን በመሰለ በተስረቀረቀ ድምፅ ይዜማል ነው ምላችሁ? ይዜማል እንዲህ በድብርት በጭንቀት በውጥርት ምናምን መሄድማ በፍጹም የማይቻል ነገር ነው። የኔ ውድ ቤተሰቦች ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ ጋ ሁሉ ሰላም ነው፣ ሁሉ መልካም፣ እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩ ቪዲዮውን ስጀምሩ ለተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንዳልክ ሌላ ሴት አልመኝም። የመጣሁት ገብቶሃል አይደል በፊት ከምታውቀው በላይ ማንም ሊሰጣት ከሚችል በላይ ፍቅር ሊሰጣት ልሰጣትና አለ አይደለ ብዙ ነገሯ ሆኜ ማስታወቅ ለመያዝ ዝግጁ ነበርኩኝ። እሷ ብትኖር ኖሮ ምናልባት እኮ እኔም ቀን ቆርጠ ነበረ የምንጋባበትን ቀን ምናን ብዬ አስቤያለሁ። እኔ በጣም ነው የማፈቅራት። ነገ ብትመጣ አመት ይሁን ሁለት ዓመትን ሶስት አመትን ብትመጣ፣ እኔ እንዳልክ እንደዛው እንዳስቀመጠችው ታገኘኛለች እንጂ ምንም የሚቀጥል ህይወት ከሴት ጋር ሌላ ህይወት አይኖረኝም። ምንም የሚቀጥል ህይወት የለኝም። እኔ ሄሉዬ ከሁለት ዓመት በኋላ ሚሆን ከሶስት ዓመት በኋላ ሚሆን እስክትመጣ ድረስ ባለሁበት ባስቀመጠችኝ ቦታ ላይ ነው የምጠብቃት። አለ እኮ እንዳልክ አለ። እንዴት ነው ይሄ ነገር ጋይ ሲዋጥላችኋል ይዋጥላችኋል ወይ? እኔ አላቅ እኔ እንግዲህ የሰው ልብና ኩላሊት መመርመር የሚችለው ቸሩ መድኃኔ ዓለም እሱ ብቻ ነው። እኔ ምን አውቄ ነው አሁን ለዚህ ሀሳብ ልሰጥ የምችለው። ግን ደግሞ በኮሚኒቲው ላይ የለጠፈው አንድ ነገር አለ። ማርያምን፣ ከዚህ በኋላ በጽናት ከመጠበቅ ውጭ ስምሽን እያነሳው አላስጨንቅሽም። ስለ ታረቅን እጅግ በጣም ደስ ብሎኛል። አንቺን ፍቅሬን ላገኝባቸው የምችልባቸው መንገዶችን ሁሉ ሞክራለሁ፣ ግን ሁሉም ዝግ ናቸው። ስሜቴ የእውነት ነው። በፈለግሹ ነገር ላረጋግጥልሽ። ሁሉም ነገር ኃላፊ ነው መልክም ይረግፋል፣ ገንዘብም ይጠፋል። በአቅፍሽ ብስምሽ ምናልባት ያኔ ተረጂ ነበር። አንቺ ልበ ንጹሕ ሴት ነሽ። የምትወጁው መድሃን ያለም ይጠብቅልኝ ፍቅሬ ብሎ ልብ ቅርጽ ሰጥቷታል ማለት ነው። ልብ ቅርጽ ሰጥቷታል ማለት ነው። እንዳልክ እና መቼም ተስፋ እንደማይቆርጥ በቃ በህይወቱ እሷን እስከ ጥግ ድረስ እንደሚጠብቅ ከሶስት ዓመትም በኋላ ትንጣ ከአራት ዓመትም በኋላ ትንጣ፣ እሷን እንደሚጠብቅ እየተናገረ ነው ያለው እና ደግሞ እንደሚያገኛትም ሙሉ እርግጠኛ ሆኖ ነው እያወራ ያለው። እና ይሄ ነገር እንዴት ነው ወገን? እንዴት ነው ዛሬ ደግሞ ማለት ነው በሄኑሻ ቤት ምን ሊለቀቅ ይችላል? ይሄንን እናንተ በኮሜንት ትናንትም አስቀምጡ ብያችኋለሁ። ልኡ ያብጋናት፣ ያብጋናት፣ ያብጋናት ብላችኋል። እርፍ በሉት ቁርጣችሁን ወቁት። ሄሉ ያብጋ አይደለችም ሄሉ ያብጋ አይደለችም። ግምታችሁን አስቀምጡ ብያለው። ሰው የፈለገውን መገመት ይችላል። እኔ የራሴ ያስቀመጥኩት ግምት ወይም ደግሞ ነገር አለኝ። ዛሬ የሚመጣውን ቪዲዮ እናያለን ማለት ነው። ግን የምነግራችሁ ነገር አስረግጬ ሄሉ ያብጋ አይደለችም፣ አይደለችም፣ አይደለችም ብያለው። አይደለችም። ሌላው ልዑል ልዑል ልዑል እንግዲህ እናንተም ጩሁ፣ እኛም እንቀጥላለን። በነገራችን ላይ ልዑልን ሕዝብ ዛሬ ቢጠላውም መጨረሻ ላይ ነገር እየውስጥ ጸቡ ሲያበቃ የምትወዱበት መንገድ ይፈጠራል። ምክንያቱም ሕዝብ ማለት እንዴት ብዬ እንደማስረዳችሁ አላቅም። በጣም በተለይ እዚህ ዩቲዩበር ላይ ያለው ኦዲየንስ ሲበዛ የዋህ የሚባል ማንነት የተሰጠው ማህበረሰብ ቢኖር ዩቲዩብ ላይ ነው። ሰውን ባያችሁት ነገር ጉድጓድ መግባት ካለበት ጉድጓድ ታስገባላችሁ፣ ትረግማላችሁ የሆነ ነበረ ነገር ሰው በእርግጥ በዚህ አይሞትም፣ እና ማንም ስለተራገሙ ይደርሳል ማለትም አይደለም። ግን ደግሞ አንዳንድ ጊዜ ህዝብ እንዲጣላው ለምን ሆነ እንዴት ሆነ መጨረሻው ምን ይሆናል ብላችሁ ደግሞ ማየቱ ጥሩ ነው። ለማንኛውም የኔ ልዑል እንደተጠላ አይቀርም። የኔ ጠንበለል ማለት ነው ነገ አሁን እኔ እኮ ማለት በአንድ ቀን እኮ ግልብጥ ብላችሁ ነበር እኮ፣ ደግሞ በማግስቱ የምትገለበጡት ነገር፣ አቋም የሌለው ማህበረሰብ። አሁን አንድ ሁለት ቀን የታችን መከታ ወንድሟ ስትሉ ነበር እንዴ። ከዛ እንደገና ሁለት ቀን ሶስት ቀን በቃ ወጥሮ ሲይዝ ለምን ካላስታረቀ ብላችሁ በግድ እንግዲህ። ሄሉ ምርጫዋን ነው እሱ ስላወራ አይደለም። ሄሉ ያ ብን እየሸሸችው ያለችው ምክንያቱም ማንም አያገባም እንኳ ሄሉ ማለት ነው። አይደለም ልዑልን እሷ ካልመሰላት የእናቷ ልጅ ናሂ ቢኖር አይመለከትም ነው የምትለው። የሄሉን አቋም እንደማታውቁት እየሆናችሁን አሁን እየታየኝ ያለው በሰው አትመራም ሲጀመር። እሷ ከፈለገች ያንን ነገር እስከ ጥግ ድረስ ሰው እየሰደባትን ቢሆን እስከ ጥግ ድረስ ታደርገዋለች። አይደለም ሰው በርቺ፣ ሂጅበት እያላት በደንብ ነው ኮሜንታቸውን የምታየው በደንብ ነው ኮሜንታችን የምታየው ማለት ነው። ሄሉ በቃ ላመነችበት ነገር ብቻ ነው ወደፊት የምትሄደው እንጂ ላላመነችበት ነገር ወደኋላ አትልም። ስለዚህ ያንን ነገር ልዑል ሰበብ ቢሆን እንጂ ያ ነገር በሱ ፊት እንደዚህ ሆኖ ይውጣ እንጂ እሷ የምትወስነው በራሷ ነው። ልዑል ስላላት አደለም። ትናንትም ነግሬያችኋለሁ። አሁን ደግሞ እንዳልክ እንግዲህ እንዳልክ እያወራቸው ያሉት ነገሮች እና እያደረጋቸው ያሉት ነገሮች አሉ። አሁን ካለችበትም አንጻር ማለት ነው። እና ብዙዎቻችሁ ደግሞ ያው አይዞ በርታ ታገኛታለ ያንተ ትሆናለች። እርግጠኛ ሆናችሁ ተስፋ እንዳቆርጥ ምናምን እያላችሁ ተስፋ ምሰጥታላችሁ። አንድ ሁለት ኮሜንት አስገብችላችሁ ቪዲዮዋችን እናበቃለን። ላይክ፣ ሼር፣ ሰብስክራይብ ግን አድርጉዶች ዬ ያብ የሚባል አስመሳይ። አሁን ይሄንን ሳይ እልህ ይይዘዋል እንጂ አፍቅሯት አይደለም። ቢያፈቅራት ልጅቷ ፊት ይነግራት ነበር። ብቻ ሄሉ ንጹሕ ታማኝ ልጅ ናት። እመብርሃን እርፍ የምትልበትን የስጣት። አንተ ጸሊ ፈጣሪ ያለው ይሆናል። በእውነቱ እውነት ነው እንዳልክ። እመቤቴ ቅድስት ድንግል ማርያም ከነ ልጇ በመሀላችሁ ትግባ፣ አንድ ታርጋችሁ። አይዞ፣ ቸር አምላክ አይጨክንም። የተሰበረ ልብን ይጠግናል። በጸሎት እናስብሃለን ይላል። ኦኬ። በነገራችን ላይ ማለት ነው እንዳልክ ጋ ያሉ ኦዲየንሶች በጣም የሚገርም የሚገርም አስተሳሰብ ያላቸው ሰዎች ናቸው። ለምብትሉ ኮሜንቶቻቸው በሙሉ በቃ ከፈጣሪ ጋር የተያያዙ ናቸው። ሂድ በርታ ምናምን የሚል የሆነ የወኔ ምናምን አለ የሚጻፉት፣ ማለት ነው የፈጣሪ ፍርሃት ያለበት ቃል ነው የሚጻፉ። ያ ደግሞ ያሸንፋል። እንዳልክ አሁን ጌታ ይሄ ብዙ አይነበብም። ሄሉዬ በስቡራ ማርያም እየሻለው እርፍ እና እንዳልክ በጣም ወርቅ ሰው ነው። አብራችሁ ሁኑ። ሄሎዬ በምትወጁ በአባትሽ ስቴ እንዳልክ ነው የሚመጥንሽ። ሌላ ወጠጤ ነው። እንዳልክ አስተዋይ ነው። በዛ ላይ የቤተ ክርስቲያን ሰው የቤተ ክርስቲያን ሰው ሰዎች በይታ አይታመኑም። በነገራችን ላይ እኔ በይታ ማንም አላምንም። ያው እንዳልክን እያልኳቸው ሳይሆን እኔ እንደነገርኳቸው የሰው ልብና ኩላሊት አልመረምርም። ግን ቤተ ክርስቲያን ስለሄደ ሰው ነጥላ ስለለበሰ የሆነ ካህን ሆነ እንትን ምንድን ቄስ ነው ሼህ ነው። ብቻ በሃይማኖት ስር እንደዚህ ተጠግተው የሚያደርጉት እራሱ ብዙ መጥፎ ነገሮች አሉና ሰውን በሚያደርገው በሃይማኖት ልክ አትገምቱ፣ በአጠቃላይ አትገምቱ። ከባድ ነው የሚሆነው። ወትሮ ኦኬ። ጌታ ምስክሬ እንዳልክ ድሮም እኮ በጣም ነው የምወድ። ጀግና ሴት እንዲት ትወደዳለች። እራሷን ስጠብቅ ተወዳጅ ናት። ያ ይህን እደግፋለሁ። አዎ ይሄ እንደግፋለሁ። ብራምባር ለመስበር እማትሮጡ የላችሁም፣ ግን አልሳካላችሁ እስካሁን። ያልጨረ ያ ብራሱ ያልጨረስነው ነገር አለ የሚለው እኮ ብራምባር ነው ጋይስ። ይሄን እንደሆነ ተፋልሞም ተፋልጦም መጨረሻ ላይ የሚያገባ ሰው ነው ብራምባር የሚወስደው። በቃ ምንም የሚሰብረው ምንም ጥርጥር የለውም ይሄ። ለማንኛውም ውድ ቤተሰቦቼ ብዙ ኮሜንቶች አሉ፣ ግን ማንበብ አልችልም። ምክንያቱም እናንተ ቪዲዮ እንዳይረዝመባችሁና እንዳትሰላችሁብኝ ስለምፈልግ። እንግዲህ ሁላችሁ በየፊናችሁ ፊልሚያችሁን ቀጥሉ እሷን መጨረሻ ላይ የምታረገው ነገር ይኖራል ይሄ ሁሉ ጭቅጭቅና ጸብ ግን የሚያበቃው ሄሉ ሁለት መቶ ሺህ ስትገባ ስለሆነ ሰብስክራይብ እያደረጋችሁ ቶሎ ሁለት መቶ ሺህ ያስገባትና ወደ ሰላም እንመለስ እኔም እናንተም እነሱም ሁላችንም ትክክል ነን ኦኬ ባይ ባይ ወዳችኋለሁ መልካም ጊዜ